አመሰግናለሁ ኃይለ ኢየሱስ። ኢትዮጵያ በግብርናው ዘርፍ የምታከናውናቸውን ተግባራት በይበልጥ ለማሳለጥ እንዲቻል የተለያዩ ረቂቅ አዋጆችን እያዘጋጀች ትገኛለች። ከነዚህ ረቂቅ አዋጆች ውስጥ መካከል የባለብዙ ወገን ተዋንያን የግብርና ኤክስቴንሽንና አስተዳደር ረቂቅ አዋጅ አንደኛው ተጠቃሽ ጉዳይ ነው። በዚህ ውስጥ ደግሞ በርካታ ተዋንያን ለግብርና ኤክስቴንሽን ዘርፉ የራሳቸውን አስተዋጽኦ እንዲያበረክቱ እንዲጠበቅ የሚያደርግና አሳታፊ በሚያደርግ መልኩም የተዘጋጀ ረቂቅ አዋጅን ከወራት በፊት የስቶካሽ ምክር ቤት ለግብርና ጉዳዮች ቋሚ ኮሚቴ ለተጨማሪ ታ መብራቱ ይታወቃል በዛሬው እለትም የአስረጆች መድረክ እየተከናወነ ነው የሚገኘው የአስረጆቹ መድረክ በዋናነት ኢትዮጵያ የግብርናውን ዘርፍ ለማሻሻል በምታደርገው ጥረት ውስጥ የግብርና ኤክስቴንሽን ስራዎችን እንዴት ማጠናከር ይቻላል ለዚህም ደግሞ የግብርና ኤክስቴንሽኑን ከዚህ ቀደም በመንግስት ብቻ ሲሰጥ የነበረውን አገልግሎት የግሉን የዘርፍ ተዋናይን እንደዚሁም ደግሞ ሌሎች ማህበራትንና እንደዚሁም ግለሰቦችን ባሳተፉት መልኩ እንዲከናወን የሚያስችል ሁኔታዎችን ለማመቻቸት የተዘ የተዘጋጀ ስለመሆኑ በዛሬ ሁለት የግብርና ሚኒስቴር ለአስረጂ መድረኩ በገለጸው ሀሳብ ላይ ማሳት ተችሏል። ይህም ኢትዮጵያ ከሰባ ሺህ ያላነሰ የልማት ሰራተኞች አሏት። እነዚህ የልማት ሰራተኞች በግብርናው ዘርፍ የራሳቸው ሚናና አስተዋጽኦ እስከዛሬ በመንግስት ብቻ በሚደረግ ድጋፍ አገልግሎት ሲሰጡና ለግብርናው ዘርፍ እድገት የራሳቸው ሚና ሲያበረከቱ እንደነበረ ተስተውሏል። ከዚህም ባሻገር ደግሞ አሁን ላይ ይህንን ለማጠናከር በስፋት በተደራሽነትም ጭምር በጥራትና በአገልግሎት አሰጣትም በተደገፈ መልኩ ሌሎች አካላትን ለማሳተፍ እንዲቻል የግሉን ዘርፍ ማሳተፍ ተገቢ በመሆኑ ነው ይህ ረቂቅ አዋጅ የተዘጋጀው ሲል የግብርና ሚኒስቴር ለግብርና ጉዳዮች ቋሚ ኮሚቴ ሀሳቡን አስታውቋል። በዚህም ኢትዮጵያ በቀጣይ ተግባራዊ በምታደርገው የረቂቅ አዋጁ መሰረት እነዚህ የግል ተዋናይን በራሳቸው ተወዳድረው ለገበሬዎች ና ለግብርና ኤክስቴንሽን እድገቱ የራሳቸውን አስተዋጽኦ እንዲያበረክቱ እንዲጠበቅ ነው የገለጸው። እንግዲህ በዚህ መድረክ ላይ በርካታ ጥያቄዎች ተነስተዋል። ከዚህ ቀደም በመንግስት ብቻ ሲሰጥ የነበረውን አገልግሎት ለምን ወደ ግሉ ዘርፍ ሌሎች ማህበራት ማስገባት አስፈለገ? እንደዚሁም ደግሞ በርካታ ከቴክኖሎጂ ጋር ያልተዋሃዱና ቴክኖሎጂን ለመጠቀም የሚቸገሩ አርሶ አደሮች አሉ። እነዚህንስ በምን አይነት መልኩ ተደራሽ ማድረግ ይቻላል የሚሉ ሀሳቦች ከተነሱ ጥያቄዎች መካከል ናቸው። አሁን ላይ መንግስት በዋናነት የግብርናውን ዘርፍ ለማዘመን አማራጭ የሌለው በመሆኑ እነዚህን የግብርና ኤክስቴንሽን ዘርፎች ላይ የግል ዘርፍና ማህበራት ማሳተፍ ግዴታ ስለመሆኑም ከግብርና ሚኒስቴር የተሰጠው ማብራሪያ ያሳያል። ከዚህም ባሻገር ደግሞ ከጊዜ ወደ ጊዜ የቴክኖሎጂ አቅሞችን በመጨመር ገበሬውንና አርሶ አደሩን በማሳ ለመሳተፍ ለዚህ ለገበሬው ተጠቃሚነት መረጋገጥ የራሱ የሆነ ሚና ለመጫወት የግብርና ሚኒስቴር በተደጋጋሚ ስራዎችን እያከናወን እንደሚገኝና ይህንንም በተጨማሪነት አገልግሎት እንዲሰጥ ለማስቻልም ስራዎች እንደሚሰሩ ተነስቷል። ይህም ረቂቅ አዋጁ ሲዘጋጅ ሀገሪቱ ከዓለም አቀፍ ነባራዊ ሁኔታዎች ተሞክሮን በመውሰድ አውጉራዊ እውቀቶችን በመቀመርና እንደ ኢትዮጵያም የቀጣይ እጣ ፈንታንና ስራዎችን እንዴት ማከናወን ይቻላል በሚለው ሁኔታ ላይ በጋራ በመነጋገር የተዘጋጀ ረቂቃ ወይ ስለሆነም ይህም የግብርናው ዘርፍ እድገት እንደዚሁም ደግሞ ኤክስቴንሽን ዘርፍ ያለውን ተጨማሪ አቅሞችን ለማዳበር እንደሚያግዝ ነው የተነገረው። እንግዲህ በአሁኑ ሰዓት የአስረጂ መድረኩ በመጠናቀቅ ላይ ነው የሚገኘው። እንደ አጠቃላይ ረቂቅ አዋጁ በቀጣይነት የተለያዩ ውይይቶች ተከናውነውለት በቀጣይም ለተወካዮች ምክር ቤት ቀርቦ እንደሚጸድቅ ነው የሚጠበቀው። ለሰዓቱ ያሉ መረጃዎች ያለ እየሱስ